ሺፎኖችን ቀጥታ ከህንድ የምትልሽ ይችላሉ። ቀጥ እዛ ሜክ የሚያደርጉልሽ ሰዎች ካሉ ቢኮዝ ዱባይ የምታመርት ሀገር አለ። ከቻይና ወይ ከህንድ ነው፣ ከገፋም ካለ ከእነ ማሌዥያ እና ከባንግላዴሽ ነው። ቅባቶች፣ እንደዚህ ነገሮች፣ ያው ቅባት ትንሽ የሴኩሪቲ ኢሹ አለበት። ድንገት ብድግ ታደርጊዋለሽ።

አሁን የሚልክልሽ የለላንች እንጠኛንሽ ምንድን እቃዎች ምን እንደኛ የሚበላም የሚለበስ ኢንሻአላህ እንትና አሁን ቢኒሽ፣ አሁን ያው አንዳንድ ምን መስራት እንዳለብን በውስጥ እናወራለን። እዚያው ሚዲያ ላይ አንድ ነገር እኔ የምናገረው ምን መሰላችሁ? ስትሰሩ ጥላቱ ይፈራል። ስትሰሩ እኔ አሁን በተለያየ መልኩ እንትን ይላሉ፣ ከፖለቲካ ጋር ሊያገናኙ ይፈልጋሉ። እንደው አላህ እስኪ በሚያውቀው አንድ ቀን ፖለቲካ ስናገር ሰምታችሁ ታውቃላችሁ? እንደው ከእናንተ እዚህ ያላችሁ ሰዎች አንድ ቀን ሰምታችሁ ታውቃላችሁ? መስመሪያ መንገድ፣ ማሸማቀቂያ መንገድ ሊያሸማቅቋችሁ ሞክራሉ። አንተ ካድሬ ይሉሃል። አንተ የከሌ ደጋፊ፣ አንተ የከሌ ደጋፊ ይሉሻል። አንተ የምን ደጋፊ ይሉሻል። እኔ ግን አልሰበር። ሞራሌ ጠንካራ ነው። ሀዩ፣ አንድ ነገር በደንብ በደንብ ስሚ። ይችን ነገር በደንብ ስሚ። እኔ ከዚህ በፊትም በውስጥ መስመር ነግሬሻለሁ ስታወሪና ስስቅ የሚስቅልሽ ብዙ ነው። ይችን ነገር ከጆሮሽ አድርገሽ ስሚ። ስታላቅ ግጭና በህይወትሽ ላይ ከእድሜሽ ላይ ሲቆረጥ በአንቺ መናገር የሚስቀውና የሚዝናና ብዙ ነው። ብዙ ላይክ ታገኛለሽ። እስኪ አንድ ቀን ቅቤ ልሸጥ ነው ወር ማር ልሸጥነው ነው በለሽ ያሳያቸው። አንድ ቀን ግን ሊያግዝሽ የሚፈልግ ሰው የለ። በሆነ መንገድ ሞራልሽን እንኩትኩት ሊያደርጉት ይፈልጋሉ። አለት ሊሆን ይገባል ብለህ በፖለቲካ ያገናኙሻል። እኔ አሁን የሌላ እምነት ጠላት ይሉኛል። እኔ የትኛውንም እምነት ጠለች የለም። ምንም ኤቪደንስ የላቸውም፣ ግን ማሸማቀቂያ መንገዱ ብዙ ነው። ያ ደግሞ ለእኔ ምን ያመላክተኛል መሰላችሁ? የስኬት መንገድ ላይ የሚጠቃ ሰው አንተ ባሏልክበት። አሁን አንድ ጊዜ ታስታውሱ ከሆነ ሞጣ አዳነች አበቤ ባለሶስት መኝታ ቤት ሰታውን ምስል ታስታውስ እኔ ወላሂ ዓመት ከስድስት ወር ነው የሳቅሁት። ዓመት ከስድስት ወር። በቃ ሰው ስለ ማውራት ከጀመረ እኔ ጥሩ መንገድ ላይ ነው ያልኩት። ጥሩ መንገድ ላይ ነው ምንም ቢሆን ሰው ስለ እናንተ መናገሩን አያወራም፣ አያውቁም። በተለይ የስኬት መንገድ ላይ ስትሆኑ ሰው ሊያሸማቅቋችሁ ይሞክራል። ሊያሸማቅቋችሁ ይሞክራል። አንቺን ፊዳል ያደረግ ይሞክራል በፖለቲካ ገብተሽ እንድታወክለት ይሞክራል። ኢትዮጵያ ላይ ሆኜ ለምሳሌ አዲስ አበባ ላይ ሆኜ አስባችሁታል። አዲስ አበባ ላይ ሆኜ የሆነ ተቃውሞ ምናምን ያሰሳ ነው የሚፈልግ ሲሪስ እኔ አንድ ነገር በሆን ግን የገጠ ልጆችን ዞር ብለው ማይ ቢዝነስ በእኔ ፎከስ ማድረግ ያለብኝ በህይወት መቀሄድ ያለብኝ ነው። የሰዎች ጋሪ መሆን መቻል የለብኝ ጋሪ ኦር ፈረስ ይሄን ነው የምለው ከዛ በተረፈም አወራ ለአወራ ደግሞ የኛ ሰው ያን ያክል ብዙ መጨነቅ አያስፈልግም። የምትሰሩት ነገር ስልምና ሃይማኖት አልሐራሙ በይን ወልሐላሉ በይን ብሏል ነቢያችን፣ ስላሰለም የምትሰሩት ነገር ሐራምና ሐላል መሆኑ ያስታውቃል። ማመዛዘኛ ሚዛን አለው፣ ስለምና ቀልብ አለው። ከዛ በተረፈ ግን የወር ተወራ ቢወራ ብዙ ፎከስ አታድርጊ። ዋናው ግን የሳ ቀልሹ ለወዳጅሽ አይደለም። በጣም የሚገርመኝን አንድ ነገር ብቻ ልንገራት። በጣም በዙሪያ ሻሉ ሰዎች ሁሉ እንድትለወጭ ይፈልጋሉ። በጣም የሚገርምሽ ነገር ነው፣ ማለት ሁሉ ነው እንድትለወጭ ይፈልጋሉ፣ ግን ከነሱ እንድትበልጭ ግን አይፈልጉም። አስበሽዋል? የማይሰራውን ሰው እኮ ነው እንድትለወጭ ይፈልጋል። ነገር የተሻለ ሰው እንድትወይ ይፈልጋል፣ ግን ከሱ እንድትበልጭ ግን አይፈልጉም። እኛ እንደዛ ነው። ምቀኝነት ውልደቱ እድገቱ እኔ ምቀኝነት በእንግሊዝኛ አለ ትርጉም ራሱ ጀለስ ጀለስ የሀበሻ ሁሉ ፍሬንዳ ምቀኛ ማለት ነው ታካለ። ግን በጣም ከባድ ነው። እንግዲህ የሰማነውን በልባችን ያሳድርንነው በሀያት ስበብ ለእኔ ብዙ ምክር አተረፍኩኝ። በጣም ብዙ ሰማዋቸው። ሰው ሀገር አድቫንቴጁ ገንዘብ ብቻ አይደለም። ሰው ሀገር መሆን አድቫንቴጁ ገንዘብ ብቻ አይደለም ስራ እንዴት እንደሚሰራ የእውነት ያለ የእውነት የእውነት የሰው ልጅ ምን ያህል እንደሚለፋ አሁን አንቺ ያለሽበት ሀገር ላይ ባንጋሊዎች፣ ህንዶች ምን ያህል እንደሚለፉት ያለሽ እውነት ኢትዮጵያኖች በእነሱ መጠነኛ ወዳን ዋጋ እንከፍላለን። መልበስ እንኳን ማጌጥ እንኳን እንደው የረባ ነገር መብላት እንኳን አይፈልጉም። ነገር ብቻ ነው የሚያስቡት እነሱ። እኛስ ያ አላህ ድግስ ተጣላለ ተጣላለ፣ አይገርም። ወሃ ተጣለ ድግስ ስታነጥስ ራሱ አንድ የህንድ ታሪክ ልንገር፣ የህንድ ዶክተር ታሪክ ልንገር። በነገራችን ላይ እውነተኛ ታሪክ ነው። ሪያድ ላይ ነው የተፈጠረ ይሄ ታሪክ። ሰውየው ሰፈሩ ላይ እዚህ ሪያድ ሀይ ማን ይባላል የዛ ሰፈር በሙሉ ቤትና የሚኮተኩት አትክልት ይኮተኩታል። መኪና ያጥባል። ምናል አይደል? ታሳውስ ከሆነ ሪያድ ላይ ምናምን ከተማ ላይ ሲሆኑ እንትን ያደርጋሉ። ያጥቡና መኪናቸውን እንደታጠበ ለማሳወቅ የመስታወት መጥረጊያውን አንዷን ያነሷታል። ያቺ ማለት ታጥባልሃለች መኪና ማለት ነው። እና እንደዛ ነው የሚያጥቡ በየሰፈሩ እየዞረ መኪና ያጥባል፣ የቤት ዕቃ ልብሳቸው ምናምን እንደዚህ። እና አንድ ጊዜ ዶክተሩ ኢጅፕታዊ ነው ግብጻዊ ነው ግብጻዊ ነው። እና ሚስቱ ኃይለኛ ታማ፣ ከፍተኛ ሆስፒታል መሄድ አለብህ ተብሎ ሪያድ ላይ ያለ ከሚባል ትልቅ የሆስፒታል እንዲሄድ ይነግሩታል። ይህንን ኬዝ የሚይዙት እነዛ ሆስፒታሎች ካልሆኑ ማንም ሰው አይችለውም ተብሎ ይላካል ሚስቱ ጋር ሲሄድ ማንም ቢያገኝ ጥሩ ነው። ያንን መኪናውን የሚያትበውን ቤታቸውን የሚጠርገውን ዶክተር ነው ያገኘው እዛ ቦታ። ደነገጠ አላመነም እና አይኑን እንደዚህ ጠርጎ ሲያየው ምን እየሰራ ነው አንተ? እኮ ቤቴ ላይ የምታጸዳ መኪናን የምታጠብሰ አንተ ምን ልሰራ እዚህ መጣ አለ። በቃ የሰፈሩ መኪና አጣቢ ምናምን ነው። ከዛ ዶክተሩ ሱፉን ለብሶ በስነስርዓት ነው ሳይክል ነው የሚነዳው ምናምን በቃ በቃ እኔ አለ እዚህ ሳዑዲ አረቢያ ስመጣ ለሶስት ዓመት ብቻ ነው ፕላን አድርጌ የመጣሁት። ሁለት ዓመት ተኩል ሆኖኛል። ስድስት ወር ይቀረኛል። አገር ይገባለዋል ከመንግስት ትልቅ ቦታ ተቀብዬ ሆስፒታል ሰርቻለሁ። ብዙ ማቴሪያሎችን አስገብቻለሁ። አሁን የቀረኝ የኤክስሬ እና የምናም ማሽን ነው። እሷን ካስገባ በኋላ ሬ ላይ ስራ ይናጠቃላለሁ። በቃ ይሄ የኔ ፕላን ናገብ ነዋል አስቦት የሰው ልጅ ፕላን ሊኖረው ይገባል። ትክክለኛ ነው ይሄ ታሪክና ፕላን ከሌለ እድሜ ይቆጥራል። ሁሌ ልጅ እንደተሆነ ኖርም እም የው ሳዲ አረቢያ ላ 18 ዓመት ኖርንበት። የስደት ኖሮ ደግሞ ካል ተንቀሳቀስና እኮ ምን የተለየ ብር የለውም። የስደት ኑሮ ከእለት ወደ ነው አይዲ ይበላሻል፣ አይዲ ታስተካክላለ፣ ፓስፖርት ይበላሻል፣ ፓስፖርት ታስተካክላለ። ቤክሪ ያለ ምግብ አለ እናት አባት ቤተሰብ ትረዳ አለ ስደት ላይ አገር ቤት ያለው ሰው ሀብታም ነው የምትመስለው። ስደት ላይ ፍዳ እንደምበል አያውቅም። በቃ ገንዘብ ላክልኝ ይልል፣ ምን ይልል። እና ገንዘብ ከጊዜ ወደ ጊዜ ሳታውቀው ነው የሚሄደውና ጀግና የሆነ ሰው በአሁኑ ሰዓት ጊዜውን መጠቀማለ። በተለይ ሶሻል ሚዲያ ላይ በጣም ማወቅ መቻል አለባቸው። አይ ቲንክ ቤኒሻ ወደ ፕሌል ልትገባ ነው መሰለኝ። ቤት ምግብ ላይ ፎከስ አርጉ። ምግብ አልተበላ ገና፣ እንጀራ ላይ ያለ ነው። አንበሳ ውርዱላት፣ ሀዩ ቤት ያሉ ሰዎች አንበሳ ውርዱላት እያሉ ነው። አንበሳ ከሚወርዳት ይልቅ አንበሳ ልታወርድበት የምትችልበት መንገድ እያመቻችንላት ነው። ሁልጊዜ የለመነች እንደትኖር መንገዱን አትጥረጉ። እኛ ለማኞችን የምትረዳበትን መንገድ እያመቻችን ነው። ተግባበናል። ያዩዋቸው ነው። ይሄን ይመስላል። ዛሬ ላስጎብኛችሁ። ባለፈው ኢትዮጵያ አየር መንገድ የሳውዲ አየር መንገድ ቢዝነስ ክላስ ነበር። እኔም ዘንድሮ አለፈልኝና ከአዲስ አበባ ሳውዲ በቢዝነስ ክላስ ነው የመጣሁት። ተንፈላስ የጋቢና ላይ ቁጭ ብዬ ቤተሰቦችን እንደዚህ ጄና ውጥቼ ሀይ ሀይ እያልኩ ነው የመጣሁት። አዎ እኔም ኳታር ኤርዌይስ ቢዝነስ ክላስ

በጣም ነገራችን ላይ ሞስት ቢዩቲፉል ቢዝነስ ክላስ ኢን ወርልድ የሆነ ነገር ጻፈር እንትን ነው፣ ሪፖርት እየተደረገበት ነው እኔ ላይ። እና ያው ኮፒ ሊንክ አድርጉ ነው። ሌላ ምን ይመጣል? ታፍንሃል ታፍንሃል፣ ወንድም እኮ እያለህ ነው። አሁንስ አይሰማ? አሁን ይሰማል? ኔ ድምፅ አሁን ይሰማል? አሁን ይሰማል። ዱባይ ላይ አሁን እኔ የተለያዩ ስራዎችን እሰራለሁ፣ እና ብዙ አሜነት አያለኝም እንዴት ነው አቧሜራ ዋስ ይሆነኛል ብላቸው እንዴት ነው ትዋሰኛለሁ ወይስ እንዴት ነው? እስኪ ንገራቸው። ዱባይ ላይ ብቻ ሳይሆን ኮስሜል ዛ ኢትዮጵያ ላይ የሆነ ባንክ ብትበደር ትችላለህ አቧሜራ ነው ብትላቸው፣ እያልኩ ያለሁት ለእኔ አንተ ዋስ ትሆነኛለሁ ወይ ነው አሁን ቢኒ ምሳሌ እኔን የሆነ ነገር ማዘዝ ቢፈልግ ዋሴ፣ ትሆናለህ ወይ ነው ማለት። በደንብ ነው። በደንብ ው ያው እንግዲህ ያው ያለው ግን አስር ሰው ነች። ይሄም ወሎዬ እኔ ራሱ ወሎዬ ነኝ። ዱባይ ላይ ምን ማዘዝ እንደምትፈልግ አናግረኝ። እኔን በውስጥ አናግርሃለች እንትን አረግሽበት፣ ማሚራ አረግሽበት። አብሽሪ አብሽሪ፣ ማሚራ ወላሂ ለዐዚም። እንደው በጀ ቢሆን እኮ ጀነት ነበር። ዛሬውን የማስገባሽ ወንድሜ ቢኒ አብሽር ልብ አለ፣ ብር አለ። እስታፍንጫ ነው ነው ያለው። ማን አለ ብር ነው ብር። ዱባይ ላይ ስመጣ አናግረኝ ማለት እኔ ዱባይን መርገጥ አይቀርም። አሁን አንዳንድ ነገሮች እህቴ ይኸውልሽ ምን መሰለሽ አሁን እኛ በየራሳችን ቤት ገብተን ነው እየተጫወትን ያለነው እንጂ ገስት አይደለም። ገስት ሌላ ጊዜ ሲሆን ነው እንትን መጥተው። ዱባይን የዛሬ 16 ዓመት ነው ማለት ከዛ ባለፈው ዓመት እጄ ነበር ዱባይ ቢኒሽ እኔ ምንም አልተመቸችኝም። ምንም በቃ ምንም ቡርጅ ክሊፋ ሲመረቅ ነው ነበር ዱባይ ምንም ጥያቄ የለውም። ለስታርታፕ በጣም አሪፍ ነው። ኮንቲኒየስ ሊግን ለመስራት ያን ያህል አይደለም። ከዛ ነው በተደጋጋሚ የዱባይ እና የቱርክ ነጋዴዎችን ባለፈው ህንድ ነበርኩኝ። የቱርክ ነጋዴዎችን ይዣቸው እንጂ ነበረ የተወሰነ እና በቃ ተደምመው ነው የመጡት። በቃ የሙምባይን ገበያ አሳይቻቸው በደንብ በቃ እና ወላሂ አባሚራ ያው አላህ ካለ። ከነገ ወዲያ ኤምባሲ ትገባለች፣ ድጋሚ ቪዛ ለማዘዝ ማለት ነው። አልመለስም ያለች አቁና ዴይ ዋን ዴይቱ ላይ ኖርማል ነበርና፣ በኋላ አንተ የመጨረሻ መረቀነች። ቢኮዝ ምን እንደሚገዛ ታውቃለች፣ ምን እንደሚሸጥ ታውቃለች። ዋጋዎቹን ዱባይ ላይ የሚገዛበትን ያውቃሉ፣ ቱርክ ላይ የሚገዛበትን ያውቃሉ? ሶ ያን ራሱን ፕሮዳክት ዋጋው ቀንሶ በተሻለ ዋጋ ስታገኘው ቦታው ላይ ምን ይሰማሃል? ቤኒሻ አሁን ቻይና ተዘግታለች። ከሆን ዱባይ ጋር እንትነ ግብይት የላትም አለ አንድ ወር ተከፍቷል፣ ተፍቷል። የሆነ መንገድ አለ የተዘጋበት መንገድ አለ። ግን አሁን እኛ ከምናውራው ጋር የተገናኘ እኔ የምልህ ቤኒ፣ አሁን ቻይና የመጀመሪያ አሁን እኔ ለቱር ነው የምሄደው፣ ያው ለቢዝነስ አይደለም። ግን እግረ መንገድህን ቱር ቢዝነስ አሁን ቢዝነስ ላንች የሚባል ነገር አለ። ምሳ የበላ ቢዝነስን የምንሰራበት ወይ ቱር እያደረግ ስለ ቢዝነስ የምታየው ነገር አለና የመጀመሪያ አሁን ከኢድ በኋላ ወደ ኢትዮጵያ ሄዳለሁና የቱርክ ኦፖርቹኒቲ አለኝ። ቱርክ ላይ አንድ ትራቭል ኤጀንት ሙሉ ወጪን ከበረ አድርጎ የፕሌኑን፣ የአየር ትኬቱን፣ የምግቡን፣ የሆቴሉን ችሎ ለዘጠኝ ቀን ቱርክ ደርሶ መልስ ሙሉ ስፖንሰር አግኝቻለሁ። ፕሮሞሽን ልሰራ ለትግራ መንገድ ማለት ነውና ቻይና ብሄድ ይሻላል? ቱርክ ብሄድ ይሻላል? ህንድ ብሄድ ይሻላል? የትኛው ነው እንደ አድቫይስ አሁን አይምሮዬን ሊከፍትልኝ የሚችለው ይህም ባደርግ ለቢዝነስ ጥሩ የሚለው እስኪ ቻይና እኔ ቻይና ከህንዶች የምትማራቸው ነገሮች አሉ። ቱርክም ሄደህ የምታይና የምትማራቸው ነገሮች አሉ። አሁን ከረንት ያለህበት አንተ ያለህበትን ስታትስ የሚያሳዩ ግን ቻይኖች ናቸው። ቻይና ስትሄድ የሰው ልጅ የት ድረስ ነው በምን አይነት ርቀት ነው የሄደው የሚለውን በደንብ ታየዋለህ። እኔ አንድ ጊዜ የገጠመኝን ነገር መንገር አንድ ትልቅ እንትን አለ ደሞውስጥ ትልቅ የሚባል የገበያ ቦታ ነው፣ እና ፉቲያ ይባላል ይህ ውስጥ ነው እና ባንድራ የሚሸጥበት ቦታ አለ። ባንዲራ ፋብሪካዎች ናቸው፣ እና እዛች ጋር ሳምፕል ማሳያ አላቸው እና የኤልጂቢቲ ኪው ባንድራ አለ እና ሰቅሎታል። በትልቁ ገባውና፣ ግን ታቋለ ምን እንደሆነ አልኩት። ምን አገባኝ አገባኛል ምን አገባኛል? ቱ ማች ዲማንድ ሃቭ አለ። በጣም ብዙ ይፈለጋል አይደል? ሶ የተሰቀለው ስለሚፈለግ ነው። እንደዚህ ይሄ ማለት እኮ እንደዚህ ነው እንደዚህ ነው ስለው ማለት ብራዘር ጎ አለ። ይዩ አር ኖት ወርከር ማለት ሀያት ከሀያት እንዳለው እኮ ነው። ሀያት ከሀያት ይሄን መሰለህ ሰው ምን ይፈልጋል? አንተ የስራ ያለህበትን ሁኔታ የምታየው እኔ ቪዲዮችን ካያሃቸው እኮ ከሌሊቱ አስር ሰዓት ላይ ኔትወርክ የእሱ ነው የኛ ነው እሱ ነው ታዩ ያችን መኪና ገት ትሪያት እኮ ነው የመጣው። ታቡ ታዳ ሲዳ እንዳለ ያሉትን እንዳለ ክላይንቶች ስልክ ተደውሎ ልኝ ነው እንዳለ ወደ ቢዝነስ ክላስ አብግሬድ አድርጓቸው፣ አይ በቃ እኔ ቢዝነስ ክላስ ነው የምንሄደው ለብለው ልኝ ኮንኪቪንሻ በጣም ነው የምናመሰግነው ብሮ እመለሳለሁ። አንድ ግባና እገባለሁ። ችግር የለም ሊጀምሩ ስለሆነ አለሁ። አዬ ደግሞ ቤተሰብ ጸሐፊ ወደ ውስጥ ፈዘዘች። ኧረ ነቃች። እኔ እጽፍልሃለሁ። ባፈጠነ ነው የምጽፈው፣ በውስጥ በውስጥ ነው የምጽፈው። ጻፉ ጻፉ ጻፉ አለሁ።